እድል ይቅና። ኧረ ወገን የምሬን እኮ ነው። ቀን እኔ ቪዲዮ ከሰራሁም በኋላ ነበር ይሄ ቪዲዮ የተለቀቀውና በጣም ገርሞኝ ነበር። ምንድን ነው እየተከናወነ ያለው? በቃ ይሄ ልጅ የምር አቅሎን ሳተ እን እን ምን ሆኖ ነው? እግዚአብሔርን ጭራሽ አልጠበኩም። ቤተሰብ የምሬን ነው የምንመላችሁ ማለት ነው። በእርግጥ ቀን የለቀኩላችሁ ቪዲዮ ዙሪያ ብዙዎቻችሁ ብዙ አይነት ሀሳብ እየሰጣችሁ ነው። አብርሽና ሩታ የለቀቁትን ቪዲዮ ወደኋላ መለስ ብላችሁ ለማየት ሞክሩ። ከአምስት እና ከስድስት ቀን በፊት ነው አይደለ ያ ቪዲዮ የተለቀቀው ሶ ስለዚህ ማለት ነው አንድ ልጅ ለመገረዝ ሰባት ቀን ነው የሚውለው እነሱ ደግሞ ቪዲዮቸውን የሚለቁት ብዙ ጊዜ ከቀረጹ ከሁለት ቀን በኋላ ነው። ስለዚህ ሩታ የዛሬ ሳምንት አርብ ምሽት ላይ ነበር የወለደችው ማለት ነው። ትላንትና ቅዳሜ ደግሞ አስገርዘውታል ልጃቸውን ከዛ በኋላ ነው አብርሃምም ወደ አዲስ አበባ ከሄርሜላ ጋር የተመለሰው ግን ከሄርሜላ ጋር የተመለሰበት መንገድ እኔ በጣም ገርሞኛል እግዚአብሔርን አልጠበኩም በቃ ይሄ ልጅ ቢያንስ ይህንን የመጨረሻና የመጨረሻ ያለውን ቻንስ ተጠቅሞ ህይወቱን ትዳሩን ያስተካክላል ከቤተሰቡ ጋር ያለውን ሰላም ይመልሳል ነገሮችን ያስተካክላል ወደ ቀልቡ ይመልሳል የሚል ሀሳብ ነበረኝ ይሄ የእኔ ብቻ ሲሆን ደግሞ የብዙዎቻችሁ ሐሳብ እንደሆነ ነው የምረዳውና፣ ከዚህ በኋላ አብርሃም ይመለሳል፣ አብርሃም ከሩታ ጋር ይሆናል፣ አብርሃም እንደዚህ ምናምን የምትሉ ሰዎች አላዳምጣችሁም። እግዚአብሔርን እንዴ! እኔ በጣም ነው ያስገረመኝ። በቃ ቅድም ቀን ቪዲዮን ሳይ ማለት ነው፣ ትናንትና እንዳስገረዙት ምናምን ስለሰማኝ፣ ሕጻናቸውን ልጃቸውን እንዳስገረዙ ስለሰማኝ። በምንም አይነት ሁኔታ እንደዚህ አይነት ነገር ውስጥ ይገባል ብዬ አላሰብኩም እና ቪዲዮን ሰርቼ እንደጨረስኩኝ ቲክቶክ ላይ ለቀውት ሳይ ቆሌ ነው ግፍፍ ያለው። እንደ ቆሌ ሺገፈፍ ሄርሜላ ማለት ነው አንቺ ቆሌ ሲገፈፍ ከእግሯ ጋር ተያይዞ ደግሞ በጣም ብዙ አስተያየቶች እየተሰጡ ነው ማለት ነው። እኔ ሄርሜላ በማማለል ደረጃ እንደ ሴት ደረጃ ምናምን ፐርፌክት ናት። እሱን ነገር ወደዚህም ወደዛ ምናምን ብዬ ማጣጣለም ሌላ አይነት ነገር ውስጥ መግባት አልፈልግም ግን ባለትዳር ወንድ ላይ ሄዳ ተለጥፋ የማይሆን ነገር ያደረገች ሴት ነሽ አይደለ? ነገ አንቺም ተመሳሳይ አይነት ህይወት ትኖር ያለሽ ወደድሽም ጠላሽም ማለት ነው። ያው በጊዜሽ አግብተሽ ወልደሽ እንደዚህ አይነት ነገር ትኖር ያለሽ እና የዘራሽውን ነገር ማጨድሽ አይቀርም። ነገ አንድ ሰው ተነስቶ መጥቶ አንዲት ሴት ተነስታ መታ የአንቺን ባለ ከሩታ ላይ አንቺ እንደምታደርጊው አይነት ድርጊት ብታደርግ ምን አይነት ስሜት ይሰማኛል? ነግ በኔ የሚባል ይባል ነገር አለ። በነገራችን ላይ ብዙ ጊዜ ሁላችንም የማናስበው ነገር ምንድነው? ነግ በኔ ነገ ይሄ ነገር እኔ ህይወት ላይ ይከሰት ይሆን? እኔ ህይወት ላይ ባይከሰት የኔ ልጅ ላይ ይከሰት ይሆን? የምሬን እኮ ነው። ብዙ ጊዜ ወላጆቻችን ባጠፉ ጥፋት እኛ መቀጣት የለብንም። አንቺ ባጠፋሹ ጥፋት ማለት ነው። አንቺ ታመልጪ ትችያለሽ ግን ደግሞ በአንቺ ምክንያት ልጅሽ መቀጣት የለባትም፣ ሌሎች ሰዎች መቀጣት የለባቸውም። እና ነገ እኔ ላይ ይሄ ነገር ይከሰት ይሆነው፣ እኔ ላይ ባይከሰት ልጄ ላይ ይከሰት ይሆነው የሚል እሳቤ ያስፈልጋል። የምር አሁን እኔ እኔ እንጃ አብርሃም ጤነኛ ሆኖ ወይም በኖርማል ሆኖ እንደዚህ አይነት ነገር ውስጥ ይገባል ምናምን የሚል እኔ እንጃ፣ እኔ ሀሳብ የለኝም። በምን አይነት ሁኔታ በምን ታምር ነው እንደዚህ አይነት ነገር ሊከሰት የሚችለው? ወገኖቼ፣ እኔ እኮ ግራ ገባኝ። እውነት እኔ ተጨነቅኩላችሁ እኮ እግዚአብሔርን እንዴ ምንሽ ነው ወገን? እኔ በጣም ገርሞኝ ነው፣ የምሬን ነው እምላችሁና፣ እንዴ አንዴ ይዛው መጣች፣ አሁን ደግሞ መልሳ ይዛው ሄደች ማለት ነውና ይገርማለን ይገርሞኛል እግዚአብሔርን አሁን እሺ ሩታ ምንድን ነው እሺ ተመልሰሽ ሄደሽ ደግሞ አዲስ አበባ እዚያ ቤት ውስጥ ተመልሰሽ ትገቢያለሽ እኔ ግራ ገባኝ እውነት እኔ ማመን እየተሳነኝ ነው እንደው እኔ ጭንቅላቴ በጣም ብዙ ነገር እያሰበ ነው ለምንድን ነው አብርሃም መልስ ያልገባው ለምንድን ነው ቡታጀራ ውስጥ ሰርግ ደግሶ ያላገባው ለምንድን ነው ሰርጉን እንደዚህ ማህበረሰቡ እሱን ያሳደጉት ከሱ ጋር አብረው ያደጉ ወንድሞቹ እሱን ያሳደጉ ከእናትና ከአባቱ ውጭ ጎረቤቶቹ ምኑን፣ በተገኙበት ሰርጉን ደግሶ ያላገባው መልስ ስለምንድን ነው ያልገባው የሚሉ በጣም ብዙ ጥያቄዎች ነበሩእና እንዲህ ከሩታ ጋር ያለህ ግንኙነት ምንድን ነው? የምሬን እኮ ነው፣ መለስ ወደ ኋላ ተመልሼ በጣም ብዙ ነገሮችን እንዳስብ ነው እያደረገኝ ያለው። ይሄንን ደግሞ እንዳስብ የሚያደርገኝ እናንተ የምታደርጓቸው ነገሮች ናቸው። የምር እኔ አሁን እንደ አንድ ተመልካች እናንተን እንደሚወድ ሰው እናንተን እንደሚያደንቅ ሰው የምታደርጉትን የምትሰሩትን ነገር ሳይ ግራ እየተጋባሁኝ ስለሆነ ነው። ሀሳባችሁ ምን እንደሆነ መረዳት እየተሳነኝ ስለሆነ ነው። የምሬን ነው። በቃ በጣም ግራ ተጋባሁኝ፣ ወገኖቼ ግራ ተጋባሁላችሁ። የምር ግራ ገባኝ። እንዲህ ሰው ሚስት ወልዳ ልጁን አስገርዞ በነጋታው ወደ አዲስ አበባ ውሽማውን ጭኖ ይሄዳል። እረ፣ እረ፣ እረ፣ የናንተ ሲለያል እኔ ብቻ በጣም ገርሞኛልና እንደው ነው። እንደው ዛሬ እንደ ቁም ነገር አላወራችሁም። ብዙ ጊዜ በጣም ከልቤ ቁም ነገር ምናምን እንትን ብዬ ነበረ ነበር ማወራውና ዛሬ ያ ሞራሌ ሁሉ ሞተ። እግዚአብሔርን ቀኔ የቀደሙ ቪዲዮ አንተ ካየው ምናም በኋላ በቃ ሞራሌ ሁሉ ደቅቃለ። አብርሃም ላይ ያለኝ ተስፋ ምን ምን አለ። እንደው እኔ እንደዚህ ሆንኩኝ፣ ሩታ ምን ትሁን ይሁን። የሩታ ቤተሰቦችስ ምን ይሰማቸው የሚለው ነገር በጣም ገረመኝ ነው። የዚችን ልጅ ትዕግስት፣ የቤተሰቧን ትዕግስት ሳላደንቅ ማለፍ አልፈልግም። እንግዲህ የመሬን ነው የምላችሁ። ምን ያርጉ፣ ተዋልደዋል። እንግዲህ አሁን ላይ ተዋልደዋል፣ ከሱ ዘር አላቸው። ምን ምን ያደርጉ? እስኪ አሁን ምን ውስጥ ይግቡ? ነገ እኮ አሁን የሆነ መጥፎ ነገር ወጥቶ ቢናገሩ እንዲያደረገ እንዲሆነ ቢሉ ነገ እንግዲህ ሌላ አይነት ነገር ነው የሚመጣው። መቼስ ያው ሊታረቁ ይችላሉ። በትዳር መሃል መግባት እኮ አስቸጋሪ ነውና ብቻ ብቻኔ ይገርሞኛልና የዚህ ሰዓት ነገር ይጣራልን ወገኖቼ። የት ነው ያሰራሹ እንዴ? እኔ እንደውም እዚህ ሻጇር የሚባላል እዛ አካባቢ ነው ያሰራችሁ ምናምን ሲባል ሰምቼ ነበረ። ዱባይ ሻጇሪ ይኖር ይሁን እንዴ እናንተ ሰዎች እስኪ ያጣሩልኝ። ዱባይ አላችሁ፣ ዱባይም ሻጇር አለ እንዴ? እኔ ሻጇር የሚባል እንትን አለ እኔ እዚህ ማለት ነውና፣ እዛም ሻጇር አለ ዱባይ በሺህ ሰዓት እንትን የሚል እንጂ በጤናው ይሄ ወንድማችን እንደዚህ ይሆናል ብዬ አላስብም። እና ለማንኛውም እስኪ እናያለን። እንግዲህ እስካሁን ብዙ ነገር እያየን ከዚህ በኋላ የሚፈጠሩ ነገሮችንም እናያለን ማለት ነው። እስኪ አሁን ደግሞ ከዚህ ነገር ወጣን በል። እንዲህ የምሬም እኮ ነው ወገን፣ እንትን አልኩባችሁ። እና ያው አዲስ አበባ ከገቡ በኋላ እንግዲህ ጓደኞቹ አቀባበል አድርገውለታል በኢንስታግራም ስቶሪ እንዲሁም በቲክቶክ ስቶሪ ጭምር ለቆታል ማለት ነው ጽጌ ጽጌ ጓደኛ ማለት ጽጌ ናት እንግዲህ እኔ እሺ ጓደኛ ናት ሄርሜላ ጓደኛ ናት ብለን እንድንቀበል እንኳን ያንተና የሄርሜላ ጓደኝነት እንደዛ አይነት አይደለም የምትገባበዙት ዘፈን እንደዛ አይደለም የምትተሻሹት መተሻሸት እንደዛ አይነት አይደለም እኔ እኮ ወገኖቼ ስለ እነዚህ ሰዎች አላወራም ልውጣ ብዬ ተመልሼ ገቦኝና ጓደኝነት ማለት እንደ ጽጌ ነው አሁን እኔ ከጽጌ ጋር ምንም አይነት ነገር ባይ ወደ ሌላ ነገር ጭንቅላቴ እንትን ተርጉሞ ሊያየው አይችልም። በቃ የእናንተን ጓደኝነት በደንብ ተቀብሎታል። በአንድ ሴትና በአንድ ወንድ መካከል ሊኖር የሚችል ትክክለኛ ጓደኝነትን ሁል ጊዜም አያሉኝ። ዛሬ ላይ አይደለም እኔ ከበፊትም ጀምሮ ማለት ነው። ትሰሩ ነበር ብዙ ነገር እኮ አይደለ። ግን አንተና ጽጌ መሃል ሌላ አይነት ነገር ሊኖር እንደማይችል በደንብ አይቸዋሉኝ። እና ጽጌ ለአብርሽ ያላት ክብር አብርሽም ለጽጌ የሚያሳየው ክብር የሚደጋገፉበት መንገድ የሚተባበሩበት መንገድ እንደ አንድ ወንድና ሴት ጓደኝነት ደስ የሚል ጓደኝነት ነው ያላችሁና ዛሬ እንግዲህ እሷም በአብርሽ ወንድ ልጅ መውለድ መደሰቷን ወደ አዲስ አበባ ሲመጣ ደማቅ የሆነ አቀባበል አድርገውላቸዋል። ቀን እኔ ቪዲዮ ከሰራኝ በኋላ ወይም ልጁን አስገርዞ መሄዱን ከተናገርኩኝ በኋላ ስለተለቀቀ የነሱ ቪዲዮ ብዙም አላልኳችሁም። እንዲሁ ከፊት ለፊት ጀባ አድርጌ አጀብ አድርጌ ነው ያስገባውላችሁ። ሶ እንግዲህ ዛሬ ነው ወደ አዲስ አበባ የተመለሱት። እነሱም ቪዲዮ የሰሩ አይመስለኝም። ለዛም ይመስለኛል ቪዲዮ ያለቀቀላችሁ እና ትላንትናም ልጁን ማስገረዙም ብዙዎቻችሁ አልተቀበላችሁም። እንግዲህ ቀን እኔ ነግሬያችሁ ነበር። እኔም ነገራችሁን ነገር ተቀበሉ። እኔ በጣም እዚህ ብዙ ነገር ነው የማየው። የምሬን ነው የምላችሁ፣ የምር የምር የምሬን ነው እየቀለድኩ እንዳይመስላችሁ ይህንን ነገር አምናችሁ እንደተቀበሉ እፈልጋለ ወይ ማለት ነው። ሰው እንግዲህ ወደ አዲስ አበባ ገብቷል። ከነገ በኋላ ጽድት ጽድት ክሽን ክሽን ያሉ ሮማንቲክ የሆኑ ነገሮችን ከሄርሜላ ጋር ጠብቆ። እኔ እንግዲህ ልሳቅ እንጂ ምን ላደርግ እንግዲህ። ከዚህ በኋላማ እየተናደድኩኝ ቪዲዮ አልሰራም። እግዚአብሔርን እግዚአብሔር ሆን ሽሩታዬ፣ እኔ ምን ላደርግ? ምን እናደርገ? እኔ የአቅሜን ሞከርኩኝ፣ ታገልን ይሄ ልጅ እንደ ሰዓቱን እንዴት አድርገን እናውልቅ ምናምን እያለን ወደ አዲስ አበባ ሄደ። ከዚህ በላይ ምንም ልናደርግ የምንችለው ነገር የለምና እንግዲህ ሮማንቲክ የሆኑ ቪዲዮዎችን ከሄርሜላ ጋር እንጠብቃለን። ግን ወቀጣችንን አናቆምም። ስርዓት እስክትይዙ ድረስ፣ ነገሮችን እስክታስተካከሉ ድረስ መውቀጣችንን አናቆምም። ሄርሜላ ላይም ይወረድባታል። ያገነሰው እንዴ ቀደም ነው፣ ኮሜንት አይቼ በጣም በጣም ሲገረም ነበርና ከእግሯ ጋር ተያይዞ በቃ ሄርሚዬ ሱሪ እያደረግሽ ነው። የምር አሳዘንሽኝ። ወቀጥ ወቀጥ አድርገውሻል በደንብ ደህና አድርገው አስገብተውልሻልና፣ አንቺም ሱሪ እያደረግሽ ነው እሺ። እኔ እኮ ጥሩ ነው እኮ አልደበረኝም፣ ግን እንትን ኮመንቱን ሳይ ምናምንና ለማንኛውም ጋይስ ዛሬ የምሬን ነው፣ ሌላ ሰው ነው ቪዲዮ የሰሩት የተፈጠረው ነገር ስለገረመኝ ነውና። ለማንኛውም ትንሽ ቆይቼ በላይቭ እመጣለሁ። ይህም እያስባለኝ ሁላችሁም እንድትመጡ ጋበዝኳችሁ። እወዳችኋለሁ። ነገ በሚከሰቱ አዳዲስ መረጃዎች ተመልሼ እመጣለሁኝ። እኔ የምናገራቸውን ነገሮች ወደ ሌላ ነገር አተርጉሙብኝ፣ ፕሊስ ፕሊስ። ቤተሰብ እወዳችኋለሁ። የምሬን ነው የምላችሁ። ለማንኛውም ይመቻችሁ። እንዳልኳችሁ ነገ በአዳዲስ መረጃዎች እመጣለሁኝ። ደህና ደሩልኝ።